ሰላም ሰላም ውድ ቤተሰቦቻችን፣ እንኳን ለዚህ ሰዓት ለዚህ ጊዜ ለዚህ ቀን እንኳን አደረሳችሁ። ላለሁን በድጋሚ እንኳን ለእመቤታችን በዓል ለልደቷ እንኳን አደረሳችሁ። እንዴት ናችሁ? ሰላም ናችሁ ወይ ውድ ቤተሰቦቻችን? ዛሬ እንግዲህ እንደዚህ ልደትዬን እያከበርን ነው። ለላይቭ መጣን ማለት ነው። ግን ያው ብዙ የላይቭ ሰው አልነበረም ምክንያቱም እኛ ከረጅም ጊዜ በኋላ ነው ወደ ላይቭ እየመጣን ያለ ነው እና ትንሽ የላይቭ ድባብ እንደ በፊቱ አይደለም። ሰዎቻችንም መጥተው ሊዘየውን አልቻሉም። የተወሰኑ ቤተሰቦቻችን መጥተው አግኝተውናል። ከዛ በተረፈ እየመጣ ሰው የለም ማለት ነው እና በጣም ጥሩ ጊዜ ነበር ያሳለፍነው ጠበቅናችሁ ግን፣ እህቶቻችን እና ወንድሞቻችን ተናፍቃችኋል። ከዚህ በኋላ በላይ ቤ በየቀኑ እየመጣው ለአንድ ሰዓት የሚሆን ከአንድ ሰዓት እስከ ሁለት ሰዓት ባለው ጊዜ ውስጥ እየቆየው ሄዳለው እና አትጥፉ፣ እንገናኝ፣ እንዘያይር፣ አብረን እንስራ ነው የምለው እንግዲህ እስከ መቼ ድረስ እንደዚህ የለፋንበት ነገር መልሶ መቅረት የለበትም። እና ያለውን ነገር አብረን እንድንሆን እና አብረን እንድንሰራ ጠይቃለሁ። በዚህ አጋጣሚ ቪዲዮን የምታዩ ሰዎች ከዚህ በኋላ ሁልጊዜ እንደምኖር አይወቁልኝ ማለት ነው። እና እነዚያ ሁልጊዜ እንተጋገዝ፣ አብረን ሆነን እየሰራን አብረን እንቀጥል፣ እንደ በፊታችን አብረን እንስራ፣ የበፊት ሞራላችን ይምጣ ነው የምለው። በተረፈ እንኳን አደረሳችሁ አብረን ስለነበርን አብረን ጥሩ ጊዜ ስላሳለፍን እና የነበረውን ጊዜ የመጀመሪያውን እናስቀጥል ነው የሚለው። ላይክ፣ ሰብስክራይብ እና የደወል ምልክቷን መጫን ደግሞ አችርሱ። ላለው አበረታቱን፣ ሁልጊዜ ከኛ ጋር ሆኑ። መልካም በዓል መልካም ጊዜ ይሁንላችሁ። አመሰግናለሁ። እንግዲህ ሁልጊዜ አብራችሁ ሆናችሁ ለምታበረታቱን ከላይቭ ጠፋሽ አትጥፊ እና እያላችሁ ለምታበረታቱኝ። እውነት ከልብ ሁል ጊዜ ምስጋናዬ ከልብ ነው። እንግዲህ የላይቭ ጊዜያችን ያው ብዙም የተዋጣ አልነበረም ማለት ነው የዛሬው። ሆኖም ግን በየቤቱ ሳየው የላይቭን ድባብ ቀዝቃዛ ነው በእውነት ለመናገር እኛ ጋር ብቻ አይደለም። ሁላችንም ከሞኒ በኋላ ተበታትነናል። ና አንድ ሆነን አብረን እንድንሰራ ጠይቃለሁኝ። ከዛ በተረፈ መልካም በዓል በድጋሜ ጥሩ ጊዜ ያው ጥሩ የተወስታ ቪዲዮ ይሆነናል ብዬ አስባለሁኝ። እንግዲህ ጉዞ ወደፊት፣ ወደኋላ መመለስ የለም። እንበርታ፣ እንስራ፣ አብረን እንደግ ነው የምለው። በተረፈ በጣም አመሰግናለሁ። ቻው ቻው። አመሰግናለሁ።